ሰላም ሰላም፣ ውዲና የተከበራችሁ ውድ ተመልካቾቼ ሰላም እየበዛላችሁ፣ እንኳን ወደዚህ ቻና ላይ በሰላም መጣችሁ። እንድታላችሁ እንድትቆያችሁ፣ ሁሉ ሰላም ሁሉ መልካም ይመስገን፣ ከኔ ጋር ሁሉ ሰላም ነው። ውድ ቤተሰቦቻችን ጽጌ እንግዲህ መጀመሪያ ጊዜ ማለቴው ቀለበት ታገበኛለሽ ወይ ምናምን ብሎ ሲጠይቃት እኔ አልፈልግም ብላ ከተነሳች በኋላ አሁን ደግሞ ኦች ለጂቶ እንግዲህ እሱ የድሮ ፍቅረኛዋ ጋ ተመልሶ እንግዲህ ቀለበት ሳድርግ ማለት ነው። እንዴት ታድርጋለህ? እንዴት እሱ ራሱ ሌላ ህይወት ከጀመረች በኋላ እሱ ጋር መታ ብቅ ጠቆመም ሰምታ ፕሮግራም ቀን ቀጥ ብላ መታ ፕሮግራም ቦታ ቀጥ ብላ መታ ማለት ለምን አዲስ ህይወት ትጀምራለህ? ለምን ለምንድን ነው የጀመርከው? እኔ ገና ነኝ አልፈልግም፣ አላልሽኝም? አይ እኔ ገና ነኝ አልፈልግም እያልኩት ምክንያት የራሴ ጊዜ አለ ያልኩት ምክንያት በራሴ ስለወሰንኩት ምናምን አለች። እነ ታዲያ አንቺ እኔ አልፈልግም ስላልሽ፣ ስለዚህ እኔ ደግሞ ትዳር እፈልጋለሁ ትዳር እፈልጋለሁ ሰው ያስፈልገኛል። ስለዚህ አንቺ ማትፈልጊ ከሆነ እኔ ደግሞ ትዳር እፈልጋለሁ ብሎ ዳኒ እንግዲህ መልሶ ሰጠ ማለት ነው። ኬዛን በቃ ኃይለኛ ጠብ ነው የተነሳ ማለት ነው። ኃይለኛ ኃይለኛ ኃይለኛ ጭወትና ኃይለኛ ጠብ ማለት ነው። ስለዚህ መጀመሪያ እሱ ፕሮግራሙን አዘጋጅቶ ሁሉም ነገር አዘጋጅቶ ጎደኞቹ ምናምን ጣርተው የቀለበት ስንስራ ስጠይቅ እምቢ ካለች በኋላ አሁን ደግሞ ተመልሳ መታ ፕሮግራሙን ብጥብጥ አደረገች ማለት ነው። በጣም የማያምሩ ፕሮግራም ነው። ፕሮግራሙ እንግዲህ በተነች ማለት ነው። እሱም በምንድነው የበተነቸው? በጭወጥ ማለት ነው እንግዲህ ፕሮግራም ቦታ ላይ መጣ። እንደዚህ ብጥብጥ ሆነ ብጥብጥ ያደረገች ማለት ነው እንግዲህ። ውድ ቤተሰቦቻችን መጀመሪያ ይቅርብኝ፣ አልፈልግም፣ እኔ ገና ነኛ፣ አልፈልግም ካለች በኋላ ምንድን ነው ያነሰ ማለት ፕሮግራሙ የተዘጋጀው ፕሮግራሙን ከሰማች በኋላ ለምን መጠች? ወይስ አንድ ነገር አልፈልግም እኔ ያ፣ ያላችሁት ነገር መልሳችሁ ለምን ትፈልጋላችሁ? ይሄ ለእናንተ ትቻለሁ። ለምሳሌ አንድ ነገር አልፈልግም፣ ይሄ አይጠቅመኝም ብላችሁ ትጥላላችሁ። ያ ደግሞ የጣላችሁት ነገር መልሳችሁ ለምን ነው የምትፈልጉት? ይሄ ለእናንተ ትቻለሁ። ስለዚህ አሁን ዳኒ ምን አለ፣ እኔ መጀመሪያ አንቺን ስጠይቅሽ እኔ አልፈልግም እኔ ገና ነኝ ብለሽ ነበር። ስለዚህ እኔ በቃ እፈልጋለሁ፣ አንቺ ማትፈልጊ ከሆነ እኔ ትዳር እፈልጋለሁ። ለዛ እንግዲህ እንግዲህ ፕሮግራሙን አዘጋጅቼ ቀለበት ላድርግ ብዬ ፕሮግራሙን እንትንሰርብ፣ ለምንድን ነው የምታረብሹ? ለምን አይምሮዬ እኔ ለማረጋጋት ስሞክር አንቺ ደግሞ ለምን መጣሽ? ብሎ ዳኒ እንግዲህ ይጨዋል ማለት ነው። ጓደኞቹም እንግዲህ ወደ ዳኔ በኩል ነው ያው አንድ ላይ ሆኑት ማለት ነው። እነ ደግሞ ጽጌ ብቻው ሆነች ማለት ነው። ያሳዝናል። ጽጌ እንግዲህ ፕሮግራሙ ብጥብጥ ብጥብጥ አደረገች ማለት ነው። እኔ ውድ ቤተሰቦቻችን፣ ጽጌ እነዚህ ሁሉም ወደ ዳኒ በኩል ናቸው፣ በዳኒው በኩል ናቸው ማለት አንድ ላይ ናቸው፣ ከሱ ጋር ናቸው ማለት ነው። ጽጌ ብቻው ሆነች ማለት ነው። ስለዚህ ያሳዝናል፣ ያሳዝናል። እኔ ማለት አሁን የፈለግኩት ማለት የፈለግኩት ይቅርብኝ፣ አልፈልግም፣ ይህ ነገር አልፈልግም ብላችሁ ብለን የጣለነው ነገር ለምን መልሰን ምን ፈልገው ማለት ፈልጌ ነው። ሶ ቤተሰብ፣ ፈጣሪ እንግዲህ ሀገራችን ይጠብቀን፣ ሰላም ምስጥን፣ ጤና ምስጥን ሰላም ለሁላችን ይሁን፣ ሰላም ለሀገራችን ይሁን፣ ጤናና ሰላም ያብዛልን። ውድ ቤተሰቦቻችን እንግዲህ እኔ ዛሬ እንግዲህ እዥ የመጣሁት ይሄ ነው ማለት ነው። ይህም ምንድን ነው አልፈልግም ያላችሁት ነገር ለምን መልሳችሁ ትፈልጋላችሁ? ማለት ፈልጌ ነው። የጥያቄ ልናንተ ትቻለሁ። ወደ ቤተሰቦቻችን እንግዲህ ጽጌ በጣም በጣም በጣም ነው ዋ የተናደደችዋ። እንደገና ደግሞ በጣም ፕሮግራሙ መታ። እንግዲህ በስማም እብድ ሆነች ማለት ነው፣ እብድ ሆነች ማለት ነው። እና ቆም ብለን ብናስብ መጀመሪያ አስበን ወይም ያ ጓደኞቹ ፌት ያ የእሱ ደስታ እንትን መበጠበጡ ሳይሆን ያኔ አሃይ በተረጋጋ መንፈስ እሱን ብታስረዳ ደስ ስላልነበር እና ብጥብጥ ካደረገች በኋላ መልሳ ደግሞ ለምን መጣች? ለምንስ ተመልሳ ደግሞ ታወራለች? ብሎ እንግዲህ ዳንን በጣም እየተናደደ ነው። ውጭ ከህይወቴ ላይ ውጭ ብየሻር ነው ከህይወቴ ለምን መጠሽ? ይቅር ካልሽ በኋላ ለምን መልሰሽ ወደ ህይወቴ ላይ መጣሽ? ብሎ እንግዳኔ በጣም እየተናደደ ማለት ነው። ጓደኞቹም ሁሉም በሱ በኩል ናቸው። እንግዲህ ጽጌ ብቻ ናት የነየዋ እየዋ ብቻ ሆነች ማለት ነው። ወደ ቤተሰቦቻችን ወደ ተመልካቾቻችን ሰላም ለሁላችን እየሆን እንግዲህ ከኔ ጋር ስለቆያችሁ ጊዜው ሰዓት ሰታችው ስለቆያችሁ ከልብ ነው የምናመሰግነው። ከልብ ከልብ አመሰግናለሁ። ሰላም ለሁላችን ይሁን፣ ሰላም ለሀገራችን ይሁን። ወደ ቤተሰቦቻችን ሰላም ይብዛላችሁ። ላይክ ሰብ አትርሱት። አመሰግናለሁ። ፈጣሪ ሰላም ጤና ይስጠን፣ ሀገራችንም ይጠብቀን ከክፉ ነገር ሁሉ አምላክ እግዚአብሔር ይሰውራችሁ፣ ይጠብቀን፣ ይሰውረን። አመሰግናለሁ ጊዜ ሰዓት ሰታችሁ ከኔ ጋር ስለቆያችሁ ከኔ ጋር ስለሆናችሁ ከልቤ ነው አመሰግነው ወደ ቀጣይ ቪዲዮ ላይ እንገናኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ በጣም በጣም ነው የምወዳችሁ፣ በጣም ማለት ነው። እግዚአብሔር ይስጣችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ቻው ቻው፣ ሰላም ይብዛላችሁ።